ገብርኤል ብስራት ይዞ ከገሊላ ሲደርስ መቤቴ ወደኔ ትመው ላመስግነው ላመስግነው ሸልሜ ብቆም በልጅሽ ነው ውበቴ ማማሩ ድ ያቺ ቅድስት እናት አሰምታ ስትል የጌታዬ እናት ማርያም ግነሽ ትሁት እመትትና ስትይ ሰምተና የባሪያውን ውርደት ተመልክቷልና ድንግልናታችን ጸጋኔ ተመላሽ በመሃል እጆችሽ መለኮትን ያ ዕፁብ ነው፣ ድንቅ ነው። በላይ ከአይምሮ ልብን የሚያስገር እና በማነዳ በናዝሬቷ መቅደስ ገብርኤል ብስራት ይዞ ከገሊላ ሲደርስ ያንዚነስ ሰሚ ደንግተሽ በብርቱ አብረሽው የነበርሽ አንቺ ብቻ ናቶ አብረሽው የነበርሽ አንቺ ብቻ ናቶ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ገርጌ ዮሃንስን በገሊላ ቤፍራታ ላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶወስ ጥራ ጎልጎታ ግርማ ለብሳ ግርማዊት ግል ቤተ መቅደስ ስታገለግል ቅዱስ ፋኑኤል ክልፉን ከልሎ መና ስጣ ብሎ

ተመልክቷልና ድንግል እናታች ጸጋኔ ተመላሽ በመሃል እጆችሽ መለኮትን ያስ እጹብ ነው ድንቅነ በላይከ አይምሮ ልብን የሚያስገርም የማርያም ተፈጥሮ። ቤተ ክርስቲያን ሆይ ምነው ተረበሽ? አንድነትሽ ጠፍቶ ሰላምን አጣሽ አንደኛው ሲጠቅምሽ፣ ሌላኛው ሲጎዳሽ፣ ብዙ ልጆች ወልደሽ የወላድ መካኖንሽ። አንድ አድርገን ጌታ ሆይ አንድ አድርገን ሰላም! ፍቅርህ ለግስ የነፍስ የስጋዬ የሕይወቴ ቤዛ አትበለኝ ችላ በደሌ ቢበዛ። ወዴት ደርሳለሁ፣ አንተ ናምኜ ኖራለሁ ባንተ። ምመካለው ወደ አንተ ሰግዳለው፣ ሳለው በሕይወቴ ላንተ ምገዛለው እስከ ለተሞቴ አንተ ነህና መድኃኒቴ የዘላለም ቤቴ አንተ ነህና መድኃኒቴ የዘላለም ቤቴ ጨለማይን አስወግዶ ያበራል ትከተለውኑራለው የብርሃን ልዩ ውበት ፊት ለፊት ቆበየሆት ፍቅሩ ማርኩኝ በመቅደሱ ሰገድኩለት አመለኩት ላመስግነው ላመስግነው ላመስግነው ፍቅሩ ማያልቅነው ላመስግነው ላመስግነው ላመስግነው ፍቅሩ ማያልቅነው ያዳነኝን ናውቀዋለው የሞተልኝ ስለሌለኝ የምከፍለው ስጦታይ ምስጋና ነው። ከብርሃን ዝናር ባይኖረኝ በንጉስ ፊት ተሸልሜ ብቆም በልጅሽ ነው

ስምሽን ማወደስ ኪዳነ ምሕረት የእረፍቴ እናት ሰላም ሆነ፣ በአንቺ አማላጅነት ንጹህ ድንኳን በእምነት ያጌጥኩብሽ ሰላም ሆነ

ባሪያሽን ሰወረ ከጥላት ሞት። እናቴ ስምሽን ስጠራ አለፈ ያሁሉ መከራ። እንባሄ በፊትሽ ፈሰሰ እምየ ባንቺ የታበሰ። ሰላም ለኪ ደጅ ጠናው ቆይቼ እዝናነሆይ ረሳዋ ዘኔነ የአምላክና ተመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክና ተመቤታችን ሞገሱኝኝ ቀሪው ዘመኔን እንዳላጠፋ ሰው ከቶ እንዳልበደለ በሚያስደንቅ ፍቅር ሁሌ ታየኛለ ጸጋ ተትረፍርፎ በዛና ሰላሜ። እጄን ባፌ ጫንኩኝ ዙፋን ሱር ቆሜ ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ሥራ አስገረመኝ። ከፍ በል ጌታ እጄን ባፌጫንኩኝ ከፍ በል ጌታ ከነገደ ሌዊ ባልሆንም ባልሾምም እንደ አሮን የዜማ ቃ ባሊስ በገና ላመስግን በትትና ደጅህኝ ካንተ በርም ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ። ናታኒም ነኝ አገልግሎቴ አይከፋኝም። ታናሽነቴ እጠርጋለው ደጅህን ጌታ ዝቅ ብዬ ላንተ ውለታ። እድርና ሰማዩ ታምርሽን ይንገሩ፣ ፍጥረታት በሙሉ ስላንቺ መስክሩ። ተነግሮ የማያል ድንቅነው ስራሽ ድንግሎይ እናቴ አምሳያ የለሽ ማርያም ድንግል ረዳቴ፣ የምደርሽልኝ ነይ ስልሽ በጭንቀቴ፣ ታምርሽንም በዓይኔ አይቻለሁ ጽዎን ወይ ስልሽ፣ ድንግሎይ እተጓለው የያሬዱ ዜማ ድንግል መቤቴ ስጦታይነሽ የያሬዱ ዜማ ድንግል እመቤቴ ስጦታይነሽ በምን አንደበቴ እንዴት ስፋ አለ ቃል ማርያም ልበልሽ በምን አንደበቴ እንዴት ስፋ አለ ቃል ማርያም ልበደሽ ታልናገረው ገባሻል የውስጤም ሁሉ ይታይሻል። ድረሽ እናቴ ተረጅኝ ያላንችለኔ ማናለኝ? ደስታዬ ደስታ የሚሆነው ከሀዘኔም

ማርያም እወድሻለሁ። እዋት በማለዳ በጲላቶስ ደጂ ሲጸናበት አይታ የጨካኞች እጅ እርቃኑን አድርገው

ሰበት ምክራ የማይሞት የማይለወት ከቅድስት ድንግል ማርያም የተወለደ ከስጋዋ ስጋ ከነፍሷ ነፍስን የተዋሃደው የሰው ልጅ ነው። በምድር የተመላለሰው አምላክም ነው። በደልን የደመሰሰ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ህይወትን የነርድ ሽቶ ወደደን ተሰቅሎ ሞቶ ነጎድጓድ መብረቅ ቢሆንም በህይወት አለን። ሆኖም ፈተና ወጀብ ቢበዛ በህይወት አንድ ጠርቶናል፣ እግዚአብሔር መች ተወናል እግዚአብሔር መች ተወናል። ኢሳያስያ ው እጅጋ አፈረ የተፈራነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ በዘባነኪሩ ለሚቀመጠው በእሳ ድንጋዮች ገጥሮ ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ፣ የተከበረነው በሰማይ በምድሩ፣ የተከበረነው በሰማይ በምትሩ። ለሰዊ መስል በዓል ብዙ የሚቆይ ግን በድንገት ያልፋል። ሁሉም ሁሉም ሳይ ሀብትን ያከማቻል።

ሰው ሰው ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ ለቅድስ ሥላሴ ከዘመናት በፊት

ለእኛ መገለጥ ክብሬ ነው፣ ክብርህን መናገሬ ጽድቅ ነው፣ ፍቅርህን መመስከሬ። ጌታዬ አምላክ ልሃለው ስጠራ ሳምልክ ኖራ አለው። ጌታዬ አምላክ ልሃለው ስጠራ ሳምልክ ኖራ አለው። ኃጢአቴን ሳስበው ልብ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወት ለምንሃለው እርዳኛልናበት እለምንሃለው በስጋዊ ሳይሆን በመንፈስ አይኖቼ ለማየት ሻለው ከልብ ጓቡቼ ስራዬ የከፋ መሆኑን አውቃለው። ምሽን መጥራት እጅግ ፈራ አለው። ድንግል ሆይ ወደ ኔት መጪ ዘን እንዴት ይሆናል መቤቴ ወደ ኔት መጪ ዘን እንዴት ይሆናል ደካማነኝኔ ይለኛል ደካማነኝ ኔ መግባር ይጉለኛል። የዛድጋን እናቶች እጅግ ብዙ ናቸው፣ ከብሉይ ከአዲስ ብንዘረዝራቸው፣ አንች ግን አንዲት ነሽ የለሽም ጭማሬ። ተኖሪያለሽ እንጂ ትውልድ ስታስምሪ ለነፍስ ነፍሳነሽ ለመንገዴ ፋና እንዳልተፋምናለው ያንቺ ልጅ ነኝና አዳፋው ልብስ ከነጻ ከዳ ከፈታ የጽድቁ ባሪያ ሆኛለሁ ሳገለግልክ ኖራለሁ። የእንባ ዘለላን ያገፈው አይኔም ምልልታ ተረፈው። ደልዳዩ መዳፍ ደርሶልኝ ተራራው ሜዳ ሆነለኝ። የኔ መሐሪ ሁሉን መርሻይ